ሰበር! ሁለት ከፍተኛ የመንግስት ባለስልጣናት ዘብጥያ ወረዱ። በሚያስተዳድሯቸው በሚያስተዳድሯቸው ሰራተኞች ፊት ካቴና ገብቶላቸው በፌዴራል ፖሊስ ታጅበው ሄደዋል። ዝርዝሩን በአጭሩ ላቀርብላችሁ። ዛሬ ህዳር 24 ቀን 2018 ዓ.ም ከሰዓት በኋላ በፌዴራል ፖሊስ ቁጥጥር ስር የዋሉት የኢትዮጵያ ኤሌክትሪክ ኃይል ሁለት ከፍተኛ ባለስልጣናቶች ናቸው። የታሰሩበት ምክንያት ደግሞ በከባድ የሙስና ወንጀል ተጠርጥረው መሆኑን የዛሐበሻ ምንጮች ገልጸዋል። እንደ ዛሐበሻ ምንጮች ገለጻ የእስሩን ዜና ይበልጥ አነጋጋሪ ያደረገው የተፈጸመበት ጊዜና ሁኔታ ነው። ልክ ዛሬ አማሮቹ ከመታሰራቸው አስቀድሞ መስሪያ ቤቱ ለሠራተኞች በላከው የጽሑፍ መልእክት የበላከው የጽሁፍ መልእክት ነገ ኅዳር 25 ጸረ ሙስና ቀን በተቋማችን ይከበራል የሚል ጥሪ አስታልፎ ነበር። ተቋሙ የሙስና ቀንን ለማክበር በዋዜማው ላይ እያለ የዝግጅቱ መሪ መሆን የነበረባቸው ከፍተኛ አመራሮችም በሙስና ተጠርጥረው በተቋሙ ሰራተኞች ፊት በካቴና ተጠፍረው መወሰዳቸው ፍጹም ያልጠበቀ ክስተት ሆኗል። በዛ በሻ ምንጮች መረጃ መሠረት በሙስና ወንጀል ተጠርጥረው በፌዴራል ፖሊስ ቁጥጥር ስር የዋሉት ከፍተኛ አማሮች፣ አንደኛ የኢትዮጵያ ኤሌክትሪክ ኃይል የፕላኒንግ ዘርፍ ዋና ስራ አስፈጻሚ ኢንጂነር ህይወት እሸቱና፣ ሁለተኛ የኢትዮጵያ ኤሌክትሪክ ኃይል የቢዝነስ ዘርፍ ምክትል ዋና ስራ አስፈጻሚ አቶ አንዱዓለም ሲዓ ናቸው። የፌዴራል ፖሊስ አባላት ዛሬ ከሰዓት በኋላ ወደ ተቋሙ በመግባት የጠርጣሪዎችን ቢሮ በዝርዝር ካስፈተሹ በኋላ እጃቸውን በካቴና አስረው ወስዷቸዋል። ፍተሻውን ተከትሎ ሁለቱ ከፍተኛ አመራሮች እጃቸው በካቴና ታስሮ በሰራተኛ ፊት በፖሊስ መወሰዳቸውን የአይን እማኞች ለዘሐበሻ ገልጸዋል። ይህ ድርጊት በተቋሙ ሰራተኞች ዘንድ ከፍተኛ ድንጋጤ መፍጠሩም ተሰምቷል። ፖሊስ ስለ ጉዳዩና ስለ ሙስናው መጠን እስካሁን ድረስ መግለጫ ያልሰጠ ሲሆን ዘሐበሻ ጉዳዩን ተከታትሎ ለእናንተ ያቀርባል። ለበለጠ መረጃ የዩቲውብ ቻናላችንን ተመልከቱ። ዘሐበሻ 251 ይባላል።